እናት ለዘላለም ትኖር። ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም የኤርትራ ነቻሌ ቤተሰቦች እንዴት ናችሁ? ደህና ናቸው። ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉኝ፣ እንደተለመደው ቪዲዮን ስጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ትሆኑ ዘንድ በአክብሮት እየጋበዝኩ አሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ደስ የሚል እና ሰበር ዜና ሰምተናል። ከመሸ ካመሻሸ ማለት ነው። በሩታ ቻናል የተለቀቀ አንድ ቪዲዮ አይታችኋል ብዬ አስባለሁኝ። እናት ለዘላለም ትኑርና እናት ምንጊዜም ለልጆቿ ሰላምና ፍቅር ነው የምትመኘውና እናታችን ዛሬ ትክክለኛና ጥሩ ትምህርት ምክር ነው የሰጧት ለሩታ ማለት ነው። እንግዲህ ልጅ ያለ አባት ያለ እናት በፍጹም ምንም ሊሆን አይችልም፣ ሊያድግም አይገባም። ስለዚህ አባቱ ከጎንሽ ሊሆን ይገባል የሚል ነገር ነው የተናገሩት ማለት ነው። እና ከእናት ቃል ምንም ጠብ የሚል ነገር የለ መውነት ለምን ነገር ሁሉም ነገር ትክክል ነው። እሷ የሆሮቷን በተቻላት መጠን ብዙ ነገሮችን ያው ደርሳለች ግን ደግሞ አሁን ላይ ያው ግዴታ ነው። አብርሽ ነው ነገሮችን አቁሞ ወደ እሷ ገፍቶ መምጣት ያለበት እንጂ እሷ አይደለችም ወደ እሱ መሄድ ያለባት። ምክንያቱም እንግዲህ አሁን ላይ እያደረገ ያለው ማለት ከዚች ዋጋ ያለው ነገር የሚያስጠራ ነው። ከእሷ ሳትርቅ ሲጀመር እሱ ወደ እሷ ሊሄድ አይችልም ሊሄድም አይሳካም እና የሩታ እናት ትክክለኛ ንግግር ነው የተናገሩት ማለት ነው። እስኪ አንዳንድ ኮሜንቶችን ለማንበብ ልሞክር ማለት ነው። መታረቃችን አይቀርም መልካም ምኞታችሁን ግለጹልን። የኔ መልካም እናቴ። እስኪ ራሱ ግለግ አይደለም፣ አጭበርባሪ አካውንት ነው። እኔ መልካም እናት ጤና እድሜ ስትልኝ ሩታዬ። እኔ ጠንካራ ሴት። ወይኔ ስሮ ወድቄ ነበረ ሩታዬ ከና ሰዎች ብዛት የሩታ እናት እንዲህ ሳያቸው ውስጣቸው በቃ የፈነ ሰው የማይናገር ነገር አለ ማለት እናት ለልጇ ያላት ነገር ያለው ሁኔታ ግራ ያጋባቸው ይመስለኛል። እናት ሁሉም ነገር ለመልካም ይሆናል። አዎ እናት ሁሉም ነገር እኮ ይታያታል። የሩታ ቤተሰቦች ስላላችሁ እንደዚህ ነው ሰው ማስታረጉ ውጭ አርጎ በመነጋገር ፈጣሪ አንድ ያርጋችሁ፣ እንጂ የአብርሽ ድርጊት ተስፋ ያስቆርጣል። ማሚ የሩታን እንግዲህ ምከሩልን። በእርግጥ ከወስሳለች። አስተዋይ ምርጥ ቤተሰብ ናቸው። አስታርጉ ብዙ የተባረካችሁ ናቸው። ማዘር በጣም ትክክል ናቸው። አብርሽ እና ሩታ ስለትዳር በደንብ አስተምራቸው። ማዘር በጣም እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልን። የእኔ እናት ትክክል ሁሌም እናት ዋሽታ አስታራቂ ናት! ሁሌም ማግባብናት እና ትልቅ ተስፋ ሰጪ ናት። ማሚዬ ገቡ፣ ድራማ ላይ ሆ ሩታዬ ስለመጣሽ ደስ ብሎኛል። የኔ ጠንካራ የኔ ሴት እወድሻለሁ። ሩታ ማዘርን ማዳመጥ አለባት። የሁሉም ኦዲንስ ፍላጎት ነው የሩታና የአብርሽ መታረቅ። ለዛች በመሀል ለገባችሁ ሴይጣን ሄርሜላ ልታረቁልን እባካችሁ። ለነሱ ለሷ ሲሉ ሳይሆን ተዳራቸውና ለሚመጣው ልጅ ልጁ በእናት በአባት ማድረግ ስላለበት ነው። እና ማዘር ዛሬ ነው የነቃችሁት። አብርሽ ከሄርሜላ ከተላመደ በኋላ እስኪ መጨረሻ ያሳየን ሩታ መራራቅን። ሰላም አምሮታል። አብሮ ሽታ ምርጫቸው ሲሉ ሰላም ቢሆኑ ይመረጣል። ትክክል ማማዬ ለማስታረቅ ሌላው አሉባልታ ያወራል ያራርቁ ይፈልጋሉ በመሀል የገባቸው እግዚአብሔር የሚቀልላቸው መብርሃን አንድ ታደርጋችሁ። አብረሽ ላጠፋው ጥፋቱን አምኖ ሩታ ስትወልድ መኪና ገዝቶ ስጦታ ይስጣት የምትሉ አዎ ይስጣት። ማሚ የሁሉ አስተማሪ ረጅም እድሜ ከጤና ጋር ሰላማቸው ይብቃ መብርሃን ሁለት አድርጋችሁ ይችላል። አነጋገር ከቤቱ ነው ወይ ሩታዬ? እና ትልቅ ከጤና ጋር ሩታዬቶች ጠበላል። እውነት ነው። ከፈጣሪ ቀጥሎ የቤተሰብ ምክር ያስፈልጋል። ሩታዬ ባክሽን ይቅር ለእግዚአብሔር ብዬ መብርሃን ተቅረቢሽ፣ ኡፍ ማርያም የሩታ እናትና ዛሬ ባገኛቸው እግራቸው ስር ወድቂ ነበር ማመሰግናቸው። በተለይ ማዘር ይለያሉ የምር ለልጃቸው ያሳድሉ። ለእውነት የቆሙ ሀቀኛ እናት ናቸው። የመጀመሪያ ውጣቷ እቅድ ለልጅ ስቴ በጣም በጣም ትልቅ ነው፣ እግዚአብሔር ይስጣችሁ። ይህም ቤተሰብ በእውነቱ በጣም ነው ደስ የሚሉት። አሁ የምር እንደዛ እንኳን ገፍታ ሄዳ ነበሩት አሁን ቤተሰብ ስብስብ አድርጎ እንደዚህ እንዴት ደስ ይላል የምር ድራማ ቢሆንም የሩታ አባትና እናት እንዲሁም እህቶቿ የተማሩ ናቸው። ንግግር ምክር ይችላሉ። የእናቲቱማ የተለየ ነው የምትናገረው። ምሳሌ ያነጋገርም የምታስረዳበት መንገድ የተለየ ነው በእውነት። አዎ እውነት ነው፣ እውነት ነው፣ እውነት። ሩታዬ ስለመጣሽ ደስ ብሎኛል። እናታችንን ግት ድራማ ለተጨርሱት ስለሆነ ደስ ብሎኛል። ሳችቶኝ ነበር በእውነቱ ሩታዬ

እሱ አንዴት አርጋ ነው ታዲያ ወደ ቤቷ መመለስ ና ወደ እሱ መመለስ የምችለው ማለት ነው። እማ ህቴ እግዚአብሔር ይስጣችሁ፣ ትልቅ ሰው ትልቅ ነው። እማ ረጅም እድሜ ከጤና ጋር ይስጥዎት። ሩታዬ መካሪያ ይጥፋ። እመቤት የማን የፍትሽን በጀርባሽ ታዙራሚ የሚየ ገቡ ድራማው ላይ ሆሁሩታዬ ስላዮች ደስ ብሎኛል። በሰላም ወደች ለማየት ያብቃል። እሳቸው ነበር እንዴ እሳቸው ነበር እየሰሩ ነው እኮ በመሃል በመሃል አረሩታ ፈጠረሽ ከዚህ አይዲያ ውጭ ያረተ ምን አይነት ፍጥረት ነሽ አሁንም ደግሞ ቤተሰቦችሽንም ጨመርሻቸው በቃ እሺ ብለሽ ታረቂ ነጨረሹ ድራማው ኤጭ የራስሽም ለቤተሰብሽም ኦዲንስ ክብር የለሽም እንዴ ያጨረ ምን ጉድ ነሽ ደስ ይላል ቢታረቁ ኦኬ ሩታዬ ልክ ናት ማሚ ሱርቅን ቢፈልግ ያቺ ሲሆነች ልጅ ጋር ምራቅ ነበረበት። እውነት ነው። ሩታ ማለት ጠንካራ፣ ጎበዝ፣ አስተዋይ ሴት ናት። ድራማው ይቋጭልን የምትሉ ሁሉ ፍርድ ቤት ሰለችን በጣም አሜን። እውነት ነው። ሰለቸን ሰለችን የፍርድ ቤት ቪዲዮ ስንት ነው? ለማንኛውም በዛም ተባለ በዚህም አብርሽ መሰብሰብ እና ወደ ሩታ ዳሩ መመለስ ያለበት አሁን ላይ ይመስለኛል እሱ መገኘት አለበት። ከዚህ በኋላ መሆን እስካሁን እየተለቀቁ ያሉት የከረሙ ቪዲዮዎች መሆናቸውን በዚሁ አጋጣሚ ነግራቸው አለው ማለት ነው። ውድ ቤተሰቦች፣ ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ሀሳብ ሴታችሁ ስለምሰጥኝ ከልብ ነው ማመሰግነ። የነበረን ቆይታ ይህን ይመስል ነበረ። ኮፒሪንግን ብታደረጉ አልጠላም። ወዳችኋለሁ። ቻው ቻው፣ ባይ።